ቅምጥል ምንም ላደርግልሽ አልችልም። ግን ቅምጥልስ፣ ቅምጥል አልጠራትም። ግን ለአንቺ ያለኝ ፍቅር ይዚ በጣም እየተጎደ ነው ያሉት። አሁን ምንም አድርግ እያልኩሽ አይደለም አዴ አውቃለሁ አንቺ ሚስት አይደለሽም ግን እንድታቂኝኝ እንፈልገው አግብቼ ልወልድ ይችላለሁ። ማፈቅረው ግን አንቺ እኔ ምን እንደምል አላውቅም። ኪንጎ ግን በቃ እኔም በማፍቀር ውስጥ ራስንና በዙሪያ ያሉ የሚወዱን ሰዎች አትት በተለይ ደግሞ ቅምጥልን የመሰለች አፍቃሪ እንድታጣ አልፈልግም። በቃ በዚህ ሁኔታ አትቀጥል አዴ። አንቺ መርሳት እንዴት ይችላለሁ አላውቅም ግን በቃ እኔ እንረስተ የራስን ሕይወት ለመኖር ሞክር። እኔን ፈልገ የማይሆን ነገሮች ውስጥ ገባ ማየት አልፈልግም። በቃ እኔ አውልድ ፍቅር አደይን እንደምንም በሐሰት ከሳ እዛ ቤት እንድትወጣ ካስደረገቻት በኋላ ከዴቭ ጋራ የፍቅር ግንኙነት እንዲኖራት እየጣረች ነው። ዴቭ ግን በፍጹም ካንቺ ጋር የሚቀጥልበት አንዳች ምክንያት የለኝም፣ አደይ የመወዳት ሚስቴን ተከትዬ ሊሄድ ነው በማለትም ብሽቅ አድርጓታል። በሌላ በኩል ንጉስ አሁን አደይን ሲያት የበለጠ ፍቅሩ እያገረሸበት መጥቷል። ምንም እንኳን ቅምጥልን ወደፊት ላገባ ትችላለሁ ወልጀን ቢሆን አንቺን ማሰቤን አልተውም በማለት አደይን እንዴት እንደሚወዳትና እንደሚያፈቅራት በግልጽ ላደይ እየነገራት ሳለ ቅምጥል ግን ሁሉንም ተደብቃ ታዳምጥ ነበረ። አደይም እንግዲህ ምንም ላደርግህ አልችልም። ቅምጥልን የመሰለች አፍቃሪ ግን እንዳታጣት ተጠንቀቅ። እኔ መቼም ቢሆን ልሆንህ አልችልም በማለት እንቅጩን ነግረው ወደ ቤቷም ተመልሳለች። ይህንን ተከትሎም ቅምጥል ወደሆኑ ፊት ለፊታቸው ተከስታም ንጉስን ክፉኛ አስደንግጠዋለን ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይዛያልኩኝ ዛሬም ሰራተኛዋ አደይ ክፍል አንድ መቶ ሃያን እንመለከታለን እንግዲህ በባለፈው ክፍል እንደተመለከት ነው አሹ ወደ ውጭ በወጣበት በዛው ጎዳና ማልማደር እንደጀመረና እንቅልፈሙ ወስዶ ተኝቶ ስለነበረ። ሮማንና ዳይመንድ በፍለጋ ወቅቱ ክፉኛ ተዘርሮ ያገኙታል። ታዲያ አሹ የሆነ ጉዳት የደረሰበት ስለመሰላቸውም ክፉኛ ተደናግጠው አሹ አሹ እያሉ እላዩ ላይ ተከምረውበት እያለቀሱም ነበረ። አሹ ግን ድንገት ከእንቅልፉም ብንን ብሎ እኔኮ ደህና ነኝ፣ እናንተ ላለማስቸገር ነው እዚህ ሆንኩት በማለትም ያስረዳቸዋል። ምን በዚህ ልክ ትሳቀቃ አለህ? በማለትም ሮማን ወደ ቤቷ ወስደዋለች። ሆኖም ከሮማን ጋር ቀድሞ የተከራዩት ጎጆ አንድ ላይ መኖር ጀምረዋል። አደይም የነፍቅርን ቤት ትታ ከወጣች በኋላ ኑሯዋን ከለምለም ጋር አድርጋለች። እናቱን ለመጠየቅ ወጥቶ ነበረ። ነገር ግን ሲመለስ አሁንም አክስቱ እየተከታተለችው እንደሆነና አንዳንድ አንድ ስራዎች ለመስራት እንኳን ቢያስብ እንቅፋት እንደሆነችበትም እየተናገረ ነበር። በዚህ ሁኔታ ግን አደይ ከለምለም ጋራ ኑሮዋን መቀጠሏ ጥሩ አጋጣሚ እንደሆነላትም እየገለጸ ነው። በሌላ በኩል ፍቅር አሁን አደይ ከወጣች በኋላ ከኔ ጋራ ፍቅራችን ያማረ የሰመረ ይሆናል እያለችም ነገሮችን ለማመቻቸት እየሞከረች ነው። ደብ ግን በፍጹም እኔ ያንችን ፍቅር ምችን ቢሆን አልቀበልም፣ ምችን ቢሆን ልሆንሽ አልችልም እንደማይሆናት ቢያስረዳትም እሷ ግን አሁንም እወዳለሁ እያለች መጨቃጨቋን ቀጥላበታለች። ታዲያ በምትኩም ጥፊ ነበር የተከተላት። ደግሞም የሰራሽውን ስራ እያንዳንዱ ተንኮልሽን አውቃለሁ፣ አሸንጉሊቱ ለእሷ ገዝቼው ሳለ የኔ ነው ብለሽ ተከራከርሽ፣ ይህ ጭፍን ጥላቻሽ ግን የት ያደርስሽ ይሆን እያለም ከእሷ ጋር ክፉኛ ጭቅጭቅ ገጥመዋል። በጥፊ ሲመታትም እናቷ ሰምታ ስለነበረ ወደ መኝታ ክፍል እየሮጠች መጣች። ምንድን ነው የተፈጠረው በማለትም ጠየቀቻቸው። ዴቭም ስላደይ ሁኔታ ሊጠይቃት እንደገባም ያስረዳታል። ፍቅርም ነገሩን በግልጽ እንዳትናገር የራሷ ስህተት ሊታወቅባት ሆነና በጥፊ የተመታ ፊቷን እይጠራረገችም ለእናቷ ትክክለኛውን ነገር አልገለጸችላትም። ዴቭም አደይ ናፍቃዋለችና እሷን ለመጠየቅ ወደ ነለምለም ቤት እያመራ ሳለ ባቡሬ በሚወጣበት ሰዓት ፊት ለፊት ይገጣጠማሉ። በጣም እድለኛ ነህ፣ አደይን የመሰለች አፍቃሪ ጥሎልሃል። ለማንኛውም አንተን የኤላን ታሪክ እንዳትደግመው በማለት ዴቭን ያስጠነቅቀዋል። ዴቭም ደግሞ ጭራሽ ለአደይ ተከራካሪ ሆንክ፣ የትስ ታውቃት አለህና፣ አደይን እንዴት እንደመወዳት አታውቅም እንዴ እያለም ይነግረዋል። ታዲያ አንተ ማንህና በማለትም እርስ በርሳቸው ሁለታቸውም ሊቧከሱ ነበረ እኔማ ማንነቴን ገና ወደፊት ይገለጥልሃል በማለት ባቡሬም ምናልባትም ዴቭ አደይን የሚያስቀይማት ከሆነ እሱ ራሱ ሊበቀለው እንደሚችልም ከአሁኑ ዛቻና ማስፈራሪያ ደርሶበታል። አደይና ለምለምም በአንድ በኩል ወክ ሊያደርጉ በወጡበት ሰዓት አሁንም ንጉስ ከልቡ አልወጣችለትምና አደይ በጣም ናፍቀሽኛል በማለት ሰላምታ እየተለዋወጡ ሳለ ዴብ ይመለከታል። ጭራሽ አሁንም አታርፍም እንዴ እንግዲህ ወዮልህ፣ በማለትም ጉርቦን አንቆ! ፉኛ እነዚህ ሁለት ጎረምሶች ሊከሳከሱ ነበረ። በመጨረሻም እንደምንም ገላግለው ይለያዩዋቸዋል። በኋላም ዴቭ አደይን ነጥሎ በመውሰድ እንዴት እንደናፈቀችውና ለአንድ ቀን አዳር እንኳን ከእሷ ተለይቶ ማደሩ ከባድ እንደሆነበትም እየገለጸላት ነው። እሷም ስላስቀየምኩ በጣም ይቅርታ በማለት ይቅርታ ጠየቀችው። ጉስ ሰላም ስላላት ታዲያ አንቺ ምታደርጊ እነሱ ናቸው እንጂ እነሱ ግን መቼም ቢሆን ሊያርፉልኝ አልቻሉም እያለ ጠላት ሆነው እንደተከሰቱበትም እየገለጸላት ነበር። ሌላኛዋ የዴብ አፍቃሪ የሆነችው ቴናም ወደነ ፍቅር ቤት በመምጣት አሁንም ፍቅሯን እየገለጸችለት ነው። በተለይ ደግሞ ሰሞኑን የውጭ ሀገር ፕሮሰስ እንደጀመረችና እሱን ለማስተካከል ዴብን ሳታየው ስለሰነበተች እንደናፈቃትም እየገለጸች ነው። ዴብም ከህይወቴ ውጭልኝ፣ አልፈልግሽም። ስንት ጊዜ እንዳስረዳሽ ትፈልጊያለሽ? በማለትም በጣም መጥፎ ንግግር ተናግሯት ከቤት እንድትወጣ ያደርጋታል። ከአደይ ጋር ምቆመው እያወሩ ሳለ አሁንም ዴብን እንደምትወደው እየዞረቻቸው እና ሰላምታ መለዋወጥ እንደምትፈልግም እየገለጸች ነው። አልፈልግሽም አልኩሽኮ ለምንድን የምትከታተይኝ? በማለትም ይሰድባታል። አደይም በጣም ተናደደች። ይኸው አልፈልግሽም ብሎሻልኮ እዚህ ምን ትሰሪያለሽ? በማለትም ሰደበቻት። እታለምም አሹና ደይን ከቤት እንዲወጡ ካደረጉ በኋላ አሁን ላይ ግን እነዚህ ልጆች ጥፋታቸውን መመርመር ይኖርቤ ነበረ። ማስወጣቴ እየቆጨ ነው፣ ብቻ የሆነ የጥፋተኝነት ስሜት እየተሰማኝ ነው በማለት ራሳቸውን እየወቀሱ ነው። ፍቅር ግን እንዴት እኔን በመርዝ ልታጠቃልሽ ለምንድነው የምትቆረቆሪው? በማለትም በጣም ተበሳጨች። ሪታም አሹ ከወጣ በኋላ እዛ ቤት እየደብራት እንደሆነ ለታለም እየነገረቻት ነው። ለምን ከእህትሽ ጋር አትጫወችም? ከፈለጋችሁም አብራችሁ ወጣ በሉ በማለት እየነገረቻት ነው። ከፍቅር ጋር የሚያስማማ ጸባይ የለንም በጭራሽ ፍቅር እኔ አትመቸኝም በማለትም የልጃቸው ጸባይ ምን ያህል አስቸጋሪና ከሰው ጋር መግባባት እንደማትችልም ገለጸችላት። ሆኖም እዛ ደረጃ ላይ ቁጭ ብላም ካሹ ጋር የምትሰራቸው ቪዲዮዎች እንዲሁም የሚቀላለዷቸው ቀልዶች እያንዳንዱ ትውስታ ውስጥ ገብታም ራሷን እየወቀሰችና በሀሳቧም ጭልጥ ብላለች። ማለትም በተለይ ደግሞ የመጨረሻዎቹ የተለያዩባቸው ሰዓት በሀሰት የከሰሰቻቸውና ካደይ ጋር ተመሳጥረው ፍቅርን መርዛቸዋል አንተነህ ያለችው ይህ ነገር በጣም ቆጭቷታል። አሹም በበኩሉ ካሉት የቤተሰብ አባላት በተለይ ደግሞ ከሪታ ጋር ያላቸው ቅርበት በጣም የዋህና ገራገር መሆኗ ያየችውን ሁሉ ሳትናገር ወደ ኋላ ያላለችባቸው ቀናቶችን እያሰበ እሱም በሀሳቡ ጭልጥ ብሏል። ሮማንም አሹ ጠፍቷ ሳለ እየተመላለሰች አሹን በምትፈልግበት ሰዓት እሷም አብራ እንዳፋለገች እየገለጸችለት ነው። ሪታዬ እኮ በጣም ምስኪን ልጅ ናት። እንደውም ናፍቃኛለች ሄጄ ማየት እፈልጋለሁ እያለም ነበረ። በመጨረሻም ከሮማን ጋር ተያይዘው ወደ ነበሩበት ቤት መጥተውም ከሪታ ጋር ይገናኛሉ። ሪታ በጣም ደስ አላት። ማለትም ከስራው ተመልሶ እዛ ቤት የሚውል የሚያደር መስሎ ነበር የታያት። ሆኖም ሪታዬ ከዚህ በኋላ ኮ ከስራዬ ተባረረ ያለውኝ እዚህ ቤት መዋል ማደር አይፈቀድልኝም ወደ ውጭ ተመልሼ ሊሄድ ነው ይላታል። በተለይ ደግሞ የቲክቶክ ጓደኞቹ እንደናፈቁትና አሁን ላይ ማየት እንደሚፈልግም ይጠይቃታል። እሪታም ስልኩን ሰጠችው። ቲክቶክ ወዳጆቹም አሹ በሰላም ነው የጠፋው ምን አግኝቶት ነው የሚሉ ብዙ ኮሜንታተሮች ጽፈውለት እንዳየም ተመለከተ። እሪታም እዛ ቤት መዋል ማደር የማይችለውን አሹ ተከትላ መሄድ እንደምትፈልግም ተናገረች። እታለም አትቆጣሽ ወይ እያለም አሹ ጠይቃት አትቆጣም፣ ተደብቄ እሄዳለሁ በማለት እታለምን ወደ ለምደም ቤት መሄድ እንደምትፈልግ ሸውዳት ከናሹ ጋራም ትወጣለች። ሪታም እሷ የምታውቀው መናፈሻ ደስ የሚል ቦታ በመሄድም ጥሩ ጊዜ እያሳለፉ ነው። በዚህ መካከል ሪታ ናፍቃው እንደሰነበተችና ሳቅና ጨዋታዋ ቀልዷ፣ እንዲሁም ሁሉ ነገሯን ናፍቆት እንደነበረም ይገልጽላታል። ሪታም በበኩሏ እኔም በጣም ናፍቀ የኔ ሰነበትከው አንተ ከወጣ በኋላ ከፍተኛ ድባቴን ሳስተናግድን የቆየሁት በማለት እርስ በርስ ይገላለጻሉ። ሪታዬ አንቺን መተዋወቂ እኮ እንዴት ግሩም ድንቅ ነው እያለም ብቻ ሪታን እንዴት እንደሚወዳትም በተደጋጋሚ ይገልጽላታል። ይህንን ያየችው ሮማንም ጥሩ ስሜት አልተሰማትም። ማለትም በሁለታቸው መካከል የፍቅር ግንኙነት ያለም መስሎ ታይቷታል። በመጨረሻም ግንባሯን ሲሰማት እሷ ግን እዛ መቆየትን አልፈለገችም። በቃ ሄጃ አለሁ በማለት ተነስታ ትሄዳለች። ንሆና ነው ግን ሮማን ልጅቷ ያማታል እንዴ? ትላለች ሪታ ምናልባትም ግንባሬን ስስመኛ አይታ የቅና ስሜት ተሰምቷት ይሆናል። ስለዚህ ትወድሃለች ማለት ነው እያለችም ነበር። እሱም ሮማን ትወደኛለች ማለት ነው እያለም ተከትሏት ሮማንን ሩጫውን ቀጥሏል። አደይ ዴቪን ሸኝታ ስትመለስ ከንጉስ ጋር ትገጣጠማለች። ንጉስ፣ ምንም እንኳን አሁን አንቺም የሌላ ነሽ እንደማላገኝሽ አውቃለሁ፣ ሆኖም ግን በጣም ነው የማወደሽ። ነገ አግብቼ ወልጄም አንቺን አስባለሁ፣ መቼም ቢሆን አረሳሽም እያለ አሁንም ከልቡ እንዳልወጣችብ አደይን እንዴት እንደሚወዳት እየገለጸላት ነው። አደይም እኔ ምንም ማድረግ አልችልም እንግዲህ ወደ ራስህ እንድትመለስ እመክርሃለሁ፣ በዛ ላይ ደግሞ ቅምጥልን የመሰለች አፍቃሪ ሰጥቶሃል ይህንን ነገር ተጠቀምበት እያለች እየመከረችው ነው። ቅምጥል ተደብቃ የሁላቸውንም ንግግር ታዳመጥ ነበረ። በስከ መጨረሻም እንግዲህ እኔ ወደ ቤቴ ልሄድ በማለት አደይ ተለይታቸው ስትሄድ ከንጉስ ፊት መታ ድቅ እንብላለች ንጉስ ክፉኛ ተደናግጧል። ታዲያ በሁለታቸው መካከል ምን ሊፈጠር ይችላል? በቀጣዩ ቪዲዮ የምንመለከተው ይሆናል። ንጉስና ቅምጥል አሁን ወደ ፍቅር እያመሩ ባሉበት ሰዓት ማለትም ሽማግሌ ልከህ አግባኝ እያለች ነገሩን እንደጨረሱት ከዚህ በፊት ተከታትለን ነበረ። ነገር ግን አደይን ሲያት ተመልሶ እዛው እየሆነ ንጉስ ጸባይ እጅግ በጣም አስቸጋሪ እየሆነ መጥቷል። ታዲያ በሁለታቸው መካከል እንግዲህ ምን ይፈጠር ይሆን? አብረን የምንከታተለው ይሆናል። በቀጣይ ቪዲዮ ይዘላችሁ እስከምመጣ ድረስ ለቻናሌ አዲስ ይሆናችሁ፣ ላይክ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ ባይ።